እና የምጠይቁ የጥያቄ ካለ ደግሞ ጠይቁ። ያስፈራን ግን የመጀመሪያ ጊዜ ሲሆን ማለት ነው። እና ስድስት ሰው እየታየ ነው። ላይክ አድርጉና ማለት ነው፣ ላይክ አድርጉት። ሺ በታሚና ብቻ ነሽ ላይክ አደረግሽ ማለት ነው እና ናያው ረእሱን ስለሀገርችን ኑሮ ማለት ነው ብናወራ ብዬነበር ስለ ሀገር ኖሮ እምጠይቁት ካለ ማለት ነው ማለት ነው የኑሮ ሁኔታ ምንም ነገር በሀገር ላይ መኖር አልሐምዱሊላህ በጣም ደስ ይላል። ማለት ነው እንደው ሰላም ያጣች ማለት ነው አይደለም። ሰዎች የሚታዩ ስምንት ሰው ይታየኛል። ላይክ አርጉና ነው ጥያቄ ቀይቁ ያላችሁ ሰዎች ማለት ነው። ኢንሻአላ አላህ ወሰለም ምትመጪ አድርግሽ እንቀበልሻለን ማለት ነው።